መምህርነት እና ትምህርት ብዙ ሰዎች፣ ብዙ ፀሐፍት፣ ብዙ ስኮላርስ ብዙ ተናግረውለታል። ብዙ ብለውለታል። እንደተባለው ማናቸውም የህብረተሰብ ክፍል በተለይም ደግሞ ቀለም ቀመስ የሆነው የህብረተሰብ ክፍል የመምህራንን አንደበት ሳይሰማ፣ የመምህራንን እጅ ሳያይ፣ የመምህራንን ልቦና ሳያውቅ ከየትኛውም ወደ ሌላኛው ደረጃ የተሸጋገረ ማንኛውም ማህበረሰብ ክፍል አለ ብዬ አልወስድም። በእርግጥ ትምህርት ከትምህርት ቤት ብቻ እንደማይገኝ በአቅም ነገር ግን ትምህርት ያለፈን ታሪክ በውል አውቆ ለመበየን የወደፊቱን ደግሞ ዓለም በትክክለኛው መንገድ ለመተንበይ ሁነኛ መሳሪያ እንደሆነ እንገነዘባለን። ለዚህ ዋነኛ አቅም የሚሆኑ መምህራን አስተማሪዎች እንደሆኑም እንገነዘባለን። በተለይ በዚህ ዘመን ሁለት ችግሮች አሉ። የመጀመሪያው ጉዳይ እውቀት እውነትን በእውቀት ላይ ተመስርቶ መበየን የማንችልበት ዘመን ላይ እንገኛለን። በተለይም ደግሞ የድህ እውነት፣ የማህበራዊ ሚዲያ በነገሰበት ወቅት፣ ማንም የህብረተሰብ ክፍል በስሜት በሚነዳበት ወቅት አሁን ያለን እውነት ወደፊትም የሚኖርን እውነት በትክክለኛው መንገድ ለማወቅ ብቸኛው መንገድ እውቀት እንደሆነ እንገነዘባለን። በተለይም ደግሞ እውቀት በምክንያታዊነት በሚታጀብበት ጊዜ ከአጠቃላይ እውቀትና ክህሎት ከማዳበር ባሻገር ምግባርንና ስነ ምግባርን በማዳበር በኩል ከፍተኛ ሚና ይኖረዋል ማለት ነው። ሁለተኛው ከእውቀት በተጨማሪ በዚህ ዘመን ትልቅ ችግር የሆነው ግብረ ገብነት እና ስነ ምግባር መጓደል። እንደምታውቁት ያለንበት ማህበረሰብ የሽግግር ማህበረሰብ ብለን ነው የምናየው። የሽግግር ማህበረሰብ ከዚህ ቀደም የነበረውን በማህበረሰባዊ እሴት ውስጥ የሚታወቁትን በጎ ምግባሮች የተወ ከዛ ጋር መፋታት የጀመረ መጪውን ሳይንሳዊ እውቀት ደግሞ መጨበጥ የተሳነው ወደፊት እና ወደኋላ የሚረግጥ ማህበረሰብ ውስጥ እንገኛለን። ይሄ በሚሆንበት ጊዜ በማህበረሰብ ውስጥ የሚገነባ ግብረገብነት ገብነት በግለሰብ ደረጃ መታየት ያለበት ወይም መገለጽ ያለበት ስነ ምግባር በጣም ወሳኝ ሆኖ እናገኘዋለን። እውቀትም ግብረ ገብነትም ስነ ምግባርም የታነፃ ስራ የሚገኙት ከትምህርት እንደሆነ እንገነዝባለን። የዚህ በጎ ሴት አመንጭዎች ደግሞ መምህራን እንደሆኑም በእውነት እንገነዘባለን። የዚህ ሙያ ባለቤት የሆናችሁ በእውነት ለመናገር በአማራ ክልልም ውስጥ ቢሆን እስካሁን እንዳገር ያለን ተሳትፎ እና ድርሻን በማበረከት በኩል ከፍተኛ አስተዋጽኦ እያበረከተ ያላችሁ ያላችሁ መምህራን ናችሁ። ለዚህ እንደ ክልል መንግስት ከፍ ያለ ምስጋና ለማቅረብ እወዳለሁ። ያው በዛሬው ዕለት በዚህ መድረክ የተገናኘ ነው። በክልላችን አራት አምስት መድረኮች ይኖሩናል። የንግዱ ማህበረሰብ መድረኮች አሉ፣ የሚዲያ ሰዎች መድረክ አለ፣ እንደዚሁም ደግሞ የጤና ባለሙያዎች መድረክ ይካሄዳል። ይሄ በእናንተ ደረጃ ከክላስተር ጀምሮ በወረዳና በዞን እንደዚሁም በክልል ደረጃ ዛሬ ተገናኝተናል ማለት ነው። በዚህ መድረክ የተገናኘንበት ዋነኛ ዓላማ በዋነኛነት በእያንዳንዱ የሕብረተሰብ ክፍል እዚህ ተሳታፊ የሆኑ የጤናም በጤናው ዘርፍ የመምህራንም በትምህርት ዘርፍ በተለይ ስርዓታዊ በሆኑ ችግሮች ላይ እንድንወያይ፣ እንድንመክር እንደዚሁም ደግሞ ከዚህ ጋር በተያያዙ ያሉ በጎ ልምዶችንም እንድንመካከርባቸውና እንድንዘክርባቸው በማስፈለጉ ነው። ይሄ በአጠቃላይ መረጃ የምንለዋወጥበት፣ እውቀት የምንለዋወጥበት ብቻ ሳይሆን በመንግስት ደረጃ ትኩረት ሊሰጣቸው የሚገቡ የፖሊሲ ጉዳዮች የአስተዳደራዊ ጉዳዮችና መሰል ጭብጦች ላይ ተነጋግረን መንግስት ወደፊት በእያንዳንዱ ሴክተር በትምህርትም በሌላውም ሴክተር ሊከተለው የሚገባው አቅጣጫና እለት በለት የአመራር ሚናውን በመወጣት በኩል የራሱን ድርሻ ለመወጣት የሚያስችል ፍሮም ዘ ሆርስ ማውዝ እንደሚባለው ከዋናዎቹ ባለድርሻ አካላት መስማትና ማዳመጥ ወደፊትም ደግሞ ሁሉንም ባለድርሻ አካላት ባሳተፈ መልኩ ገቢራዊ ለማድረግ በማስፈለጉ ነው። ስለዚህ ቀደም ሲል ክብርት ዶክተር ሙልነሽ እንደገለጹት በየደረጃ ውይይት አድርጋቸዋል። ውይይቶችም የእያንዳንዱን የህብረተሰብ ክፍል በንጽጽር አዳምጠናል፣ ተመልክተናል። እጅግ በሳል በሆነ መንገድ ጥያቄዎች በማንሳት ከስሜት ነፃ በሆነ መልኩ እና ምክንያታዊ በሆነ መንገድ ጥያቄዎችን፣ አስተያየቶችን በመስጠትና አጠቃላይ በትምህርት ዘርፍ ያሉ ችግሮችን በመለየትና በማስተካከል በኩል ጉልህ ሚና እንዳላቸው እኔም ከበታች አካላት በሪፖርት ያዳመጥኩትና ቀደም ሲል ክብርት ዶክተር ሙለሽ እንደገለጹት ትልቅ ክብር የሚሰጠው የውይይት መድረክ እንደነበረ እናስታውሳለን። አማራ ክልል ምናልባት በጥናት ላይ የተመሰረተ ባይሆንም በአንዳንድ ሪፖርቶች እና ከሌሎች ክልሎች ጋር በነበረን ውይይት የእኛ ክልል የት በትምህርት ዘርፍ የተለየ ስብራት ደርሷል። በመጀመሪያ ደረጃ በተለይ ባለፈው ዓመትና በዚህ ዓመት ቁጥሩን በትክክል ባላስታውስም በርካታ ትምህርት ቤቶች ብዬ ብገልጽ ይሻላል ትምህርት አቋርጠዋል። እንደምታውቁ ከትምህርት ገበታ ውጭ ናቸው። ወደ ስልሳ በመቶ የሚጠጉ ተማሪዎች ከትምህርት ገበታ ውጭ ናቸው። ይሄ በጣም አደገኛ ሁኔታም ፈጥሯል። ከትምህርት ገበታ ውጭ መሆናቸው ብቻ ሳይሆን እነዚያ ተማሪዎች የት ነው የሚውሉት፣ ምን አይነት ምግባርና ስነ ምግባር ነው ተላብሰው የሚኖሩት ብለን ስንጠይቅ እጅግ በጣም አደገኛ ሁኔታ ውስጥ ገብተው እናገኛቸዋለን። አንዳንዶች በማህበራዊ ጠንቅ ናቸው ብለን በምንጠራቸው የአኗኗር ዘይቤዎች ውስጥ ገብተዋል። ምናልባትም ወደፊት እንኳ ብንጠነቅር ለማውጣት አስቸጋሪ በማይሆን በሚሆን የኑሮ ሁኔታ ውስጥ ገብተው እናገኛቸዋለን። በተለይም ደግሞ ሕጻናትን ታዳጊ ሕፃናትን ስታዩ ትናንት እናንተም እኛም ባገኘነው አጋጣሚ ስንጠይቃቸው ርዕያቸው መልካም ርዕይ እንደ የሰነቁ ተማሪዎች ዛሬ በእያንዳንዱ በእያንዳንዱ አካባቢ በእያንዳንዱ መንደር የኮባ መሳሪያ፣ የእንጨት መሳሪያ፣ የአገዳ መሳሪያ እየሰሩ ልምምዳቸው ግጭት እና ጦርነት በጦርነት አዙሪት የመቆየት አባዜን ትናንት ምንድን ነው ራይ ዶክተር ምንድን ነው ፓይለት ምንድን ነው ይሄ በግ በግለሰብም በማህበረሰብ ደረጃ ለሙያዎች ክብር የሚሰጥ ራዕይ ሲገልጹ የነበሩ ሲናገሩ የነበሩ ህጻናት ዛሬ ባልተገባ ሁኔታ ውስጥ ይገኛሉ ማለት ነው። ወጣቶች ደግሞ የት እንዳሉ እኛም እናንተም እናውቃለን። ይሄ በነገራችን ላይ እንደ ግብርና አይደለም፣ ወይም ደግሞ እንደ ኢንቨስትመንት አይደለም። ግብርና ላይ በሆነ ወቅት ድርቅ ቢያጋጥም የሆነ ችግር ቢያጋጥም በሚቀጥለው ዓመት ጉዳት ቢያደርስም ጉዳቱን ለመቀልበስ ቀላል ሊሆን ይችላል። ኢንቨስትመንት ላይ የሆነ ነገር ቢያጋጥም ጉዳቱን ለመቀልበስ ቀላል ሊሆን ይችላል። ትምህርት ላይ የተደቀነብን አደጋ ግን እጅግ በጣም መዘዙ አስቸጋሪ ነው። ትውልድን መምህራን ይቀርጻሉ የሚል አስተሳሰብ ያለው ሰው በፍጹም በመምህራን ላይ ጥቃት መሰንዘር አይገባም ነበር። መምህራን ፖለቲከኞች አይደሉ። ትምህርት ቤቶች የፖለቲካ መድረኮች አይደሉም። መምህራን ሙያተኞች ናቸው። መምህራን ቾክ እና ዳስተር ያውም ባልተሟላ ገዋን ወደ ትምህርት ቤቶቻቸው የሚሄዱ ከራሳቸው አልፈው ራሳቸው ጥቅም ሳያገኙ ተገቢ ጥቅም ሳያገኙ ግለሰብን ብቻ ሳይሆን ማኅበረሰብን ለመለወጥ የሚተጉ የህብረተሰብ ክፍሎች ናቸው። በሌላ መንገድ ሀገር በትውልድ ይበለጽጋል። ምን አይነት ትውልድ እንዲኖር ነው እየተፈለገ ያለ የሚለውን ስንመለከት በጣም አደገኛ ሁኔታ ውስጥ ክላችን ገብቶ እናገኘዋለን ማለት ነው። እናንተ ደግሞ የዚህ አደገኛ ሁኔታ ቀጥተኛ ተጎጂዎች እንደ ባለሙያ ተጎጂ ብቻ ሳይሆን እለት በእለት የሚያስጨንቋቸው። ለዛም ነው ክልከላ እየተደረገባቸው ቾካቸውን፣ ዳስተራቸውን መጽሐፍታቸው የማስተማሪያ መጽሐፍታቸውን ይዘው በጭካኔ እና በወኔ ወደ ትምህርት ቤቶች በመሄድ ለአደጋ ሲጋለጡብን የነበሩት ማለት ነው። ፕሮፌሽናሊዝም ሙያተኝነትነት፣ ሙያተኛነት፣ ባለሟልነት ሳይሆን ሙያተኛነት ለሙያው ትልቅ ክብር መስጠት እስከ መስዋዕትነት ድረስ የከፈሉ መምህራን ናቸው። እኔ ዛሬ በእናንተ መድረክ የምናገረው ሳይሆን የመምህራን ማህበር ተወካዮች በነበረን ቆይታ በደንብ የሚያረጋግጡት ነ የሚያውቁት ነው ብዙ ስለተነጋገር ማለት ነው። ስለዚህ ለእንዲህ አይነት ሙያተኛ ለእንዲህ አይነት ሙያ ለእንዲህ አይነት ክብር እየታደላችሁ በመሆናችሁ በድጋሜ ከፍ ያለ ምስጋና ለማቅረብ እወዳለሁ።